ለሚስትህ እዘንላት፣ ፍቅርን ግለጽላት፣ እዝነትን አሳያት። ከቤተሰቦቿ ወስድሃል። አንተም አንተን ብላ መታለች፣ አንተን መርጣ መታለች። እዝነትን አሳያት፣ እዘንላት። ሚስትህ ናት፣ የአላህ አማና ናት። እዘንላት። ቤተሰቦቿን ተሰናብታ ከክፍለ አገርም ከተዳ ቦታ ራቅ ያለ ቦታ ወስዳታል። እዝነትን አሳያት። ስታዝንላት አላ ያዝንልሃል። እሷን ሐቋን ካጓደል ከበደልካት፣ ካላለቀስካት ግን በበደል የአላህ አማና ናት እና አንቺ ምህቴ ለባልሽ እዘኝለት የማይችለውን አትዘሽም ከአቅሙ በላይ ትእዛዝ አታብጭበት ወጪ ስትጠይቂም ከአቅሙ በላይ እንዳትጠይቂ ረዳቱኝ እዘኝለት ባልሽ ማለት ለአንቺ ንጉሥ ሽ ሱጁድ ፊት ቀብ ቢፈቀድ ስለባላ እዘኝለት